ኦርደር በጀመሩ ሰዓት ከጀመሩ ሰዓት ጀምሬ በሌላ ኦርደር ካምፓኒም ላደርስም አርሽም ፈቃደኛም አይደለም። ስምህን ይቅርታ ስለማላቁ ማስፈቀዱ ይሄ ሌላ ነገር ነው የምትለው ገባ። ይሄ ንግግር አስፈቀ ላውራ ቤቲ ከይቅርታ ጋር ማለት ማስፈቀድ ሳይሆን እኛ ቀድመን አልነገርናችሁም ለባህል ስለምንቀር፣ ማለት እነሱ አስገድደውን አይደለም። ኖ እንድትረዱኝ የሚፈልገው አስገድደውን አይደለም። በኋላ በሌላ ደረሰ እንዳይባል የእኛ መሀል የሆነ እንትን እንዳይፈጥር አሳውቂያቸው ነው እንጂ እነሱ ከልክለውኛ አይደለም። ይህን እሱ የተነከሉት በስማቸው ወይም ደግሞ ካርዳቸው እንዳይነካባቸው ነው የሚፈልግ ሳይሆን ኦርደርክ በስርዓት እንዲደርስ፣ እኛ ለበዓል ስለምናርፍ። ምክንያቱም በሌላ ካምፓኒ ስትልቁ ሙስሊሞች ስለሆኑ ለኢድ ይዘጋሉ። አብዛኛው እኛ ደግሞ በዓል ነው ኦርቶዶክስ ይበዛል። እዚህ ጋር አበሾችም ነን አዲስ ዓመት ነው ስለምንዘጋ ቀድሜ ነግር ያለው ከሶስት ቀን በፊት በሌላ ካምፓኒ ዳኩ በዚህ በዚህ ቀን አናወጣም እንጂ እኛን እኮ እናንተ መብታችሁ ነው። እኛ ዘግተናል እና እናንተ ዝጉ ማለት የለብንም፣ አንችልም። እንደዛ እሱን አላልኩም። ይህን ምኑጋ መስለመጣ የፈለኩት ምኑጋ መሰለህ ያሉትን በሌላ ኦርደር እያደረሱ ለሚለው ነገር ነው ማብራሪያ። እንጂ እናንተ ከልክላቸው። በዛን ሰዓት እናንተ እኮ አቁማችኋል። እናንተ ለምንድ ነው ያቆማችሁ? ቀድማችሁ ነግራችሁናል። ለምሳሌ የነገራችሁ መቼ ነው? አመት ባሉ ከመድረስ ከሶስት ቀን በፊት ነው የተነገረ እትርጉሙን ይቀይረዋል። አስፈቅጄ ማለትይዋልነግረውናል የንድ ነገር ነግረውናል። ቀን በፊት እኛ የምናቆመው ከሰኞ ጀምሮ ሰኞ ነት ነው። ለአዲስ ዓመት ለምሳሌ ከሰኞ ጀምሮ ከሰኞ በኋላ ኦርደራ አንቀበልም። እስከ ሰኞ ነገር ልጠይቅህ ጋር ኮንትራት ለምሳሌ አሁን አመት በዓል ጊዜ ዘጋን ያሉበትን ተው ኖርማሊ ከእናንተ ጋር መስራት ፈልጋለሁ ስትላቸው ከእናንተ ውጭ እንትን አልጠቀምም ወይም መጠቀም አትችልም። ያንተ አነጋገር ያ የሚያስመስለው ነው። እዚህ ጋር ሙኒት እኛ በመነጋገር ያለነው ነገር ነው። እዚጋ እያልኩቻለው የእኛን ቀረቤታ ለመናገር ነው። ኒ ቀረቤታችን ተነጋግረን ይህን አለ እርስ በራሳችን ነው የምንወያየው። ያለንን ቀረቤታ ነው እንድንናገር ፈለጉት እነሱ አታድርሱ እንደዚህ አታድርጉ፣ በፍጹም ብለው አያቁም። ተነጋግረን ማናቀም። በዛ መንገድ ግን እኔ ምንድን ነው ሱሄኒ እንደዚህ እንደዚህ ነገር አለ፣ እንደ ቤተሰብ ነው እኔ ቀርቤ አውራቸው። ይኸው ያለ ሰው ነው፣ ምናልባት ከዋሸው ለእኔ ሊናገር ይችላል። ሄጄ ነው ቤታቸው ድረስ እስከ ቤታቸው ሄጄ ማታ ማታ አወራቸዋለ፣ ችግርም ካለ ነግረዋለ። ለሄኒ ጉድለታቸው እስቲ ይናገር ሄኒ። ምናልባት እዚህ ላይ አንተም ልታግዘኝ ትችላለ። ምናልባት ይህን ነገር ያሉትን ነገሮች ከተናገርኩት ውስጥ ማለት ነው፣ በእኛ ድርጅት ማለት ነው ምንም አይነት ስህተት የለውም። አንደኛ እንደ ፋሚሊ ሞዞ ምንሰራው እንደ ሰሪና እንደ ድሊቨሪ ሰጪና እንደ ነጋዴ አይደለም፣ እንደ ፋሚሊ ነው የምንሰራው። ምክንያቱም ቅሬታ ሲኖር አዘ ብራዘር አዘ ፋሚሊ ነው የምናወራው። ችግር ካለ ነገር ትነግረኛለህ እኮ ጊዜ የሹፌርም ችግር እንዲህ ሲኖር እንደዚህ ይቀረፋል። አሁን ደስተኛ ነህ በእኛ ደግሞ በእናንተ ላይ የምናየውን ስህተት ደግሞ እንደዚህ እንደዚህ አለ በመነጋገር ነው የምንፈተው እንጂ ሌላ የተፋ ነገር ምንም ነገር የለም። በሌላ ካምፓኒ ኢቨን በእኛ ልብስ እያወጡ ባልትና በሌላ ሚልኩ አሉ። የእኛ መኪኖች ፍሪጅ የላቸውም የሚበላሽ እቃ አለ ሲሉ በፈቃደኝነት ው ሰመረም አለ እዚህ ጋ የሚበላሽ እቃ ካለ በሌላ ላክ ተስማምተን ነው የሚልከው። ምክንያቱም እቃ እንዲበላሽበት ስለማንፈልግ መከልከል ማንችልም እንጂ አንችልም ማድረግ መጠቀም መብታቸው ነው ይችላሉ። እኛ የማንችለው ምንድን ነው በሌላ ደሊቨሪ ልከው ኢቲኤች ደሊቨሪዎች እጣ መላክ ትተዋል ብለው አያውሩ። አሁን ምን ያለኝ ሀሳብ ያለኝ ጥያቄ እሱ ነው። ኢቲኤች ደሊቨሪዎች እጣውን ትተውታል ብለው በሌላ ደሊቨሪ አይላኩት። በቃ እንደዚህ ስለሆነ ወይም ዛሬ ስለማይ እንደዛ እያደረጉ ይላኩ ከፈለጉ። ከዛ በኋላ ግን በኢቲኤች ደሊቨሪ ስም አይላኩት፣ በሌላ ካምፓኒ የላክ ነው ብለው ያሳውቋቸው እንጂ ለምን እንከለክላለን? መብታቸው ነው። በፈለጉት ኢትዮጵያ ነው እና ከዚህ በላይ እንጠቀም እንችላለን። ገባሽ ያለው ነገር ይሄ ነው። ምናልባት እኛ እንደ ቤት ያበሻል በድርጅታችን፣ በእናንተ ድርጅት ውስጥ የፈጠረው ኮሽታ ወይም ደግሞ ግልጽ ያንወልላችሁ ጥያቄ ካለ በህዝብ ፊት በህዝብ ፊት ው ግልጽ ነው። በህዝብ ፊት እንድትጠይቁ ያለ ነገር ካለ እንድትደጉ ይፈልጋል። እንደ ድርጅት ችግርም ካለብኝ ጥፋትም ካለባቸው ምናልባት እኔ ሰራተኞች እንደ ሰራተኞች ምናልባት ሰራተኞች ውስጥም ችግር ካለ እኔ እንደ ቤቲ ሀበሻ እንደ ባለ ድርጅቱ እንድትጠይቁ እንደምፈልገው መጀመሪያ ማለት ነው። ኢቲኤች ዴሊቨሪ ስሞን ወልዴ ማለት ነው። እንደ ድርጅታችን ጥያቄ ካላችሁ ጥያቄያችን ያችሁ ይቀበላለሁ። ከሌላችሁ ከልብ አመሰግናለሁ። በእኔ በኩል ምንም ባት አላገኘውም ጥያቄ። እናመሰግናለን ቤቲ ሀበሻ እናመሰግናለን። ዛሬ ውይይቱ ስለ ኢቲኤች ዴሊቨሪ ነው። አንተ አመስግነሃል። የተደረገለትንም ደግሞ የሚመሰክር መልካም ሰው ነው። እናመሰግናለን። አሁን ሰመረንህ መሰለኝ አይደለን? ልናገር ያልከው እንዴት ወለድ። እኔ ተደውለልኝ ነው እንዳጋጣሚ ኢትዮጵያ ነኝ ያለሁት። ተደውለልኝ ነው የተጠራ ነው የተወልኩት የተጠራቡት ዋና ምክንያት ጥቃት መጀመሪ። ከዛ በኋላ ደግሞ ስለ አስተያየት እንዲቀጥል ደስ ይለኛል። እዚህ ጋር ስለ ወንድማችን ድርጅት ኤቲኤች ዴሊቨሪ ማመስገንም ወይም መስጠት የምትፈልገው አስተያየት ካለ፣ ከእነሱ ጋር አብረህ የምትሰራ ከሆነ፣ የገጠመህ ነገር ካለ፣ ለድርጅቱ እድገትም ሆነ ለስራው መስተካከል ያለህን አስተያየት እንድትሰጥ የሚታረም ወይም ደግሞ እንዲቀጥልበት የምትፈልገውን ነገር እንድትነግር ነው። ወንድማማች ምክክር ነው፣ ክስ አይደለም፣ እንትን አይደለም፣ ምክክር ነው፣ ውይይት ነው። አመሰግናለሁ። መጀመሪያ ጊዜ ነው ሚዲያ ላይ እንደዚህ ወቅት የማወራው እና ምስለ ኢቴስ አወራ መጀመሪያ። በጣም አመሰግናለሁ፣ አመሰግናለሁ። ያው የቅድም እንዳለው ወንድ ሄነቱን በቅርብ በቅርበት እናወራለን። ከሄነቱ ሄነቷ ብቻ ሳይሆን ከመላው ስታቱ ጋር በደንብ እኔ በደንብ ነው ማወራ በደንብ ቀርቤ ነው እንደወንድ ነው የሚያስተና እንደ ወንድማቸውን የሚያስተናግዜ እንደ ወንድም ተስተናግጄ ነው መጣ። ከዛ ቤት እና ምንድነው መጀመሪያ አካባቢ ወደ አዲስ ዓመት ነሐሴ አካባቢ ብራንች ወደ ሳውዲና ወደ ኢትዮጵያ አዳዲስ ብራንቾች እየከፈትኩ ነበረ ና በዛ ጊዜ ብራንቾችን በጉበት በሰዓት በጣም በሚያስፈልገኝ ነበረ እና ኢትዮሶች ደግሞ በዛን ጊዜ ብር ትንሽ የሰባት ቀን ስድስት ቀን አስር ቀን ይዘገይ ነበረ። ይህን ደግሞ በአካል ሄ ሄና አለ ዚጋ ሀና አለች በአካል ሄጃ አውርቻቸው እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብያቸው ያለውን ነገር እንግዲህ ሲስተሙ ከአስራ አምስት ቀን በኋላ ከሀያ ቀን በኋላ እናስተካክለዋለን ለአሁን ግን ማገዝ የምንችለውን እናግዛለን ብሎ ከዛ በኋላ በቃ ብር በምንፈልግበት ሰዓት ለሀና እየደወልኩ ሀናም ትኖራለች፣ በእርግጥ ሄኖኩም አለ። ለሀናም እየደወልኩ ለሄኖኩም እየጠየቅኩ ብር በምንፈልግበት ሰዓት ሂሳብ ሳይሰራ ብር ወስዳለ፣ ከዛ ከሂሳቡ ተቀናሽ ይደረጋል ማለት ነው። ያን ችግሬ ከተናገርኩ በኋላ ከዛ ውጪ ቤቴች ደር ቅሬታ የለኝም። ይህም እንደ ቅሬታ ሳይሆን የራሴ የነበረኝ ችግር በዛ ሰዓት አዳዲስ ብራንቾች በሁለቱም እየከፈቱ ስለነበረ ለዛ ብር ያስፈልገኝ ስለነበረ በአካል ሄጄ ነው የጠየቅኳቸው እንጂ በጎን ማንም ወደዛ ወደዚ የሚል ሰው የለም፣ በኔ ድርጅት ውስጥ አብዛኛው ጊዜ ደግሞ ሲሄድም እንዲያውም ነገራቸው ሎ አለ በአካል ራሴ ነው ሄጄ ማገኛቸው የነበረው እና በአጭሩ ይሄ ነው ያለው። በጣም አመሰግናለሁ። ኢትች ከመጣ በኋላ ኦፍኮርስ፣ ኮርስ አውትካሜ ላይ በደንብ ነበረው ለውጥ ይታወቃል ማንም ማለት ይሄ የሚታወቅ ነገር ነው። ልጆቹ ለእጣሙ ብሎ ከእጣሙ ውጭ ጥሩ ነገር ይዘ ስለመወጣ እግዚአብሔር ይመስገን ያንን ያዝዙኛል እጣውም በዛው እግረ መንገዳቸው ስለሆነ ከነቤት እንዲያውም ሁለት ልጆች የደረሳቸው አሉ ሀያ አምስት ሀያ አምስት ድርሃም። ስለዚህ በአጭሩ ከኢትች ጋር በደንብ ተግባብቼ ነው የምሰራው ልል ወዳለሁ። ከዛ ውጭ ቅድም ሄና ጥቆም አድርጎ ነበረ። ባልትላዎች አሁን ለምሳሌ ቅቤ ነገር ወይ አንዳንድ ነገሮች የሚበላሹ ነገሮችን በሌላ ደሊቨሪ ነው ምልከው። ምክንያቱም ያገኘሁት ሰዓት ላይ ይህንን እናንተ እንትን ስለሌላችሁ፣ ፍሪጅ ስለሌላችሁ ሊበላሽብኝ ስለሚችል በሌላ እየላኩት ነው ነው ያልኩት በግልጽ። ይህኖ ግን ቅድም ተናግረዋል። ስለዚህ በአጭሩ እስካሁን ባለው ነገር እጅግ በጣም ደስተኛ ነኝ። ከዚህ በኋላ ደግሞ በተሻለ መንገድ አፕሊኬሽን ተሰርቶ እኛ ራሳችን የምንቆጣጠርበት ነገር ተፈጥሮልን በደንብ የምንሰራበት ነገር እንደሚሆን ተስፋ አደርጋለሁ። ሌላ የምትጠይቁኝ ጥያቄ ካለ ሳልወጣ አልጨርስ። እዚህ ኢትዮጵያ ስለመሸ ነው ትንሽ አስቀድሜ ያውሩኝ አልኳቸው። ይቅርታ። ወጣ ወልዴ የምትለው ነገር አለ እንግዲህ። አመስጋኞቹ ብቅ ብቅ ብለዋል። እንደ ወቃሾች ያለ ነው

እዚማ ስለዚህ አንድ ሰው ጋር ረ ረ ያለምታፈካደ ባይ ዘ ወይ እዚህ ጋር ጽፎልኛል። አንተ የምትጠቅሰው ሰው እዚህ ጋር ጽፎልኛል። ምንድን ነው ያለው? ምንድን ነው ያለው? ሙኒት በአካል ሙሉ ማስረጃዬን ይዤ መምጣት እችላለሁ። አንድ ሰው እያየህ ይሄን በጀርባ ከማውራት ፍለፊት ው አለን አለቃችንም አይደለም እኔ እና እሱ ብቻ እኔ አንቺ እና እሱ ብቻ ነው የምንሆን። በአካል ስንሆን አሁን ለእኔና ለአንቺ ብቻ አይደለም፣ እየዞረ ለተለያዩ ነጋዴዎች ነው ሲናገር የነበረው። በጣም ከብዙ ሰው ነው የሰማሁት። ስለዚህ እዚህ ጋር መገናኘት የምንችል ከሆነ አሁኑኑ መምጣት እችላለሁ። እዚህ ጋር ያሉ ሰዎች እንግዲህ መቶ እዚህ ጋር በሰው ፊት ተናግሯል እና ሰው ፊት እንነጋገር እያሉ ነው። ከቻልክ ናና አጥራ አጥራ ማለት ሳይሆን አስተያየትህን ስጥ። ይህ ምንም ማለት አይደለም። ይሄ ያመሰገነ ሰው ሁሉንም ሰው አይወክልም፣ የወቀሰም ሁሉንም ሰው አይወክልም። ስለዚህ መተህ ተነጋገር፣ መብትህ ነው። ይሄ ይሄ ችግር ስላለ ይሄ ይሄ ነው ማለት። ይቅርታ፣ አንድ ነገር ልጠይቀው። ለወንድሽ ማነው? ኦኬ

በደምብ ዋና መሪ ስልክ ዲዛይን ነው እንግዲህ፣ ይግባና ያለው ነገር በትክክል እነሱ አሉበት ብሎ እሱ ስለሆነ እሱ መጥቶ ያስረዳል። የኔ ክስ አይደለም፣ እኛ ውይይት ነው የያዝነው። መካሰስ ከተፈለገ እኮ ሌላ ቦታ ነው የምትካሰሰው። ይሄ እዚህ ጋር ለነጋዴውም ለድርጅቱም የሚጠቅመውን ነገር እንነጋገር። የእናንተ አስተያየት እኮ የእሱን ድርጅት ያስተካክላል። የእሱ መለወጥ እና ችግሮችን ማስተካከል ደግሞ ለእናንተ ይጠቅማል። ለዛ ነው እንጂ ተጠቁጭ ብለን የምንወያየው። ይሄ ክስ አይደለም፣ ክስ አይደለም። ይሄ ክስ ነው እንዴ? ይሄ ውይይት ነው ሲጀመር። ከዚህ በኋላ ለውይይትም፣ ለክስ ከዚህ በኋላ ሚዲያ ላይ አልመጣም። መጀመሪያ ነገር ሚዲያ እንደማልመጣ ከዚህ በኋላ እንደማልገባ ተናገር ያለው ከዚህ በብራችን ሸዋ ላይ እየተሰራበት ነው ብለዋል ተብሎ ስለተወራ ተናድጄ ነው የገባሁት እንጂ ሲጀምር ክስም የሚፈልግ ፖሊስ ጣቢያ ሄዶ የክሰሰኝ፣ ውይይትም የሚፈልግ እንግዲህ ፓርላማ ስገባ ያን ያወሩ ያልጋዚ ያለ ንትር ማረግበት ስብሰባ ምናምን ንቀሆ ነው የእኛን ውይይት ነው እንጂ እኛ ነገርን ለመቀየር ተከባብረን ክብርህን የነካ ነገር አለ፣ እዚህ ጋር ያስቀየምን ነገር አለ። እኛ እኔ የራሴን መንገድ ወደ ራሴ መቀየር እየቻልኩኝ ለምን ከሰዎች ጋር ውጭ ሰዎች ወደ እኮ አሁን አንተ ከምን ምን ያህል ቦታ እንደሰጠቸው እኛ ከመጀመሪያው እናውቀዋለን። አሁን ደግሞ የበለጠ እኮ ይገባቸዋል። በዛ ላይ አንደኛው ንግግርህ አለቀ። እንደ ጀማሪ ነገሮችን እነሱም እየመሰከሩ ነው እያስተካከልክ መሄድህን ያኔ ጥሩ ሪሌሽን ውስጥ ይከተናል እንጂ የሚያቀያይም የሚያቃቅር ወይ የሚያራርቅ መሆን የለበትም። አንድ ሰው ይህንን ሁሉ ህዝብ አይወክልም ወልዴ፣ በፍጹም አንተ ራስህን ታውቃለህ፣ ህዝቡ ያውቀሃል። ተመሳሳይ ንግግር ነው ሁሉም የተናገረው። መጀመሪያ ላይ ይዘገይ ነበር፣ አሁን እየተሻሻለ ነው አለቀ። ይሄ እድገትህን የሚያመለክት ነው። እኛም ደግሞ ዘግይተናል ለአንተ ኢንፎርም ለማድረግ በራሳችን ጉዳይ ብዜም ነበርን ስለዚህ ይሄ አንተን የሚያስከፋ ነገር አይደለም እናንተም ጋር አልመጣም አትለንም ያው አክብረህን እንጂ ማንም ማንንም እኮ አያስገድድም እዚህ ጋር ስንጠራረ ማንም ምንም አያመጣም በመከባበር ያው ራሳችን በራሳችን እንተጋገዝ በሚል ነው ኤንዌይ ሰውዬው ፈቃደኛ ፍቃደኛ አይደለም ይመስለኛል። ሚዲያ ላይ ወጥቼ አንድ አንድ ነገር ልናገር አልልና ይቅርታ በጣም ስለመሸዝ አንዴ ይፈልጋለሁ ኮይ ሰመረ፣ እዚህ ጋ አሁን ብዙ ላይክ ሚዲያው ላይ እየተንጫጫ ያለው ኢቴቾች ውሸታቸውን ነው አይሸልሙም እየተባለ ነው። እና እኛ ያልነቀቅ ነው ቪዲዮ ግን የአንተ ከስተመሮች የደረሳቸው የተሰጣቸው የለም እውነት ለመናገር ነግሬ ያለው አይደለ? ሁለት በአንድ ቀን በወጣ ያም ይመስለኛል አምስት ዕጣ የወጣ ጊዜ ሁለቱም የደረሳቸው ነቤት ነበሩና እኔ ደግሞ አዲስ ዓመት አሳልፌ ነው ወደዚህ የመጣሁት። ይህኛው ብራንች ማስተካከል ስለነበረ ስለዚህ ምን ላይ እንደደረሰ ነገሩን አላወቅኩም። ግን ጉሩፕ አለን አይደለ? የኔና የእናንተ ድርጅት እና የእናንተ ድርጅት ግሩፕ አለን ምንም አይነት ነገር ሲኖር እዛ ግሩፕ ላይ ነው ዲስከስ የምናደርገው፣ ሁሌ ምንም አይነት ነገር ሲኖር። ስለዚህ አብዴት ኢንፎርሜሽን የለኝም፣ ይቅርታ። ያው ምናልባት እዚህ ሀገር ስላልሆንክ ነው። እኛ ያው የወጣላቸውን ሰዎች በሰዓት ሰተናቸዋል፣ ግን ምንድነው ሚዲያ ላይ አልለቀቅነውም፣ እና እንደዚህ ሚዲያው ላይ ደግሞ እንዲስንጫጫ አብዛኞቻችሁ ታውቃላችሁ። እዚህ ጋር የእናንተ ከስተመሮች ሲሰጣቸው እና የእኔም አላችሁ ተሰጥቷቸዋል፣ ግን እንደዚህ አይነት ነገር ሲወራ እናንተ እኮ አይ ኢትዮች ትክክል ናቸው፣ እየሰጡ ነው፣ እንደዚህ ናቸው፣ ታማኝ ናቸው ብላችሁ መቆም መቻል አለባችሁ። በወልዴ ሰጥቷቸው መቋቋሚያ ሰጥቷቸው ከኛ ጋር አብረው የሚሰሩ አሁን ብዙ እቃዎች የሚያወጡ አሉ። እንደዚህ አይነት ነገር ሲሆን ግን አፋቸውን ይዘው ለምን ዝም እንደሚሉ አይገባኝም። እኔ እንደው ቢቻልና እንቀበላቸው ላ ደስ ይለኛል፣ ብዙ ስራ እንሰራበታለን። ምክንያቱም ተቀብለው ድምፃቸውን አጥፍተው ጸጥ የሚሉ አሉ። ከአስርና ከዛ በላይ ነጋዴዎች አሉ። ወልዴ ሰጥቷቸው የራሳቸው ላይሰንስ አውጥተው የሚሰሩ ነጋዴዎች እና ኢቲች እንደዚህ ስሙ በማይሆኑ ሰዎች ሲጠፋ ለምንድን ነው ወጥተው የማይናገሩት? እናንተስ ብትሆኑ እጣውን እየሰጠን እየሰጠን እያደረስንላቸው ብሩ እየተሰጣቸው ለምን ድምፃችሁን አርሳችሁ ዝም ትላላችሁ? እኛ ባንነግራችሁም እነሱ እኮ ደረሰኝ አመሰግናለሁ ብለው ይነግሯቸዋል። አንዴ ሁለተኛ ደግሞ እዚያ ያው የማዳም ቅመሞች እንዲረዱ የምንፈልግ እና ለቆ አድርገን እኛ ድሊቨር ሰራተኞች ነን። ሊቨር ሰራተኞ ልጆቹ ሁለቱም ደርሰዎቸዋል እያሉኝ ነው የኔ ስታፎች። ስለዚህ በአጭሩ ምንድን ነው የዛን ጊዜ ምን የቴክስት አድርጌላት ነበር ለአንድ ምናልባት አልነገረችም ይሆናል እንጂ እኛም እንትን ማድረግ እንፈልግ ነበረ ዝሮ ዝሮ ከአንዷ ሴልሴ ገጽታ የደረሳት ልጅ መሲ የሩቤልናት የሚለውን አስገባኝ። ሰሜ ልጅ ነው፣ ማስገባት ትችላላችሁ እንዲመሰክር ከፈለጋችሁ። በአጭሩ ደርሷችኋል ልጆች፣ ደርሷችኋል ልጆች እያሉ ነው በአጭሩ። እኔ ስለመቸ ጠቅለላ አድርጌ ልውጣ ከፈቀዳችሁልኝ እሺ አዱ ዲዛይን ትገባለህ እኮ። እሺ ይከርታለህ፣ አዱ ዲዛይን ትገባለህ። እሺ ሰሚ ይችላል። በአጭሩ ምንድን ነው ነቤት ከኢቲኤች ዴሊቨሪንግ ከሌላም ከሌላም ስሰራ የራሱ የሆነ ግሩፕ ክሬት አድርገን ነው የምንሰራው፣ እና ግሩፕ ላይ አሁን ለምሳሌ የዘገየባቸው ቢኖር ደረሰኙ ፎቶን አንስቼ ነው መልከው፣ ከዛ ይሄን አልደረሰም እላለሁ። ከዛ የሾፌሩ ስልኮ ይሰጡኛል ወይ ደግሞ ራሳቸው አናገሩን እንትን ያደርጋሉ። በአጭሩ ወይ ደግሞ ሌላ ሌላ ነገር ካለም እዛው ግሩፕ ላይ ዋትሳፕ ግሩፕ አለን። በስነ ስርዓት ነው የምንስተናገደው እስካሁን ባለው ነገር። እንግዲህ ከዚህ በኋላ ደግሞ የተሻለውን ለማድረግ እንደሌለችው ወንዴ እያሰበ ይሆናል። እሱ እንግዲህ ለስልቶ በአጭሩ ቅድም ያልካትን ግን እየከነከነች ነው ለወጣ የምችለው ዞሮ ዞሮ ቤተሰብ ስለሆነ ከና ጋም ክሪሩን እናደርገዋለን። በእኔ በኩል ስጀመር ምናልባት ሳሬ አለሽ ሌላ የሚያገኝ ሰው የለም መሰለኝ። በእኔ በኩል ሲጀመር ጓደኛም የለኝም። አንዱ ጓደኛ ነው ያለኝ፣ እሱም ሳሪ ታቅባለች። እዚህ መጥቀስ አልፈልግም። አንድ የማምነው ጓደኛ እሱ ነው ያለኝ። በቃ ባጭሩ ላወራ የምችለው ከሱ ነው። እኔና እሱ ደግሞ ስለስራ ነው የምናወራ። ባጭሩ ከጠቀስካቸው ሰዎች ምንም አይነት በስራም በምንም በምንም ተገናኝቸውም አላውቅም አጭሩ። ስለዚህ ያለፈውን ነገር ከማወራ እዚሁ ይብቃኝ። በጣም አመሰግናለሁ። ሚፈልጉኝ ከሆነ ማን። እኔ እንደ ሀሳብ አንድ ነገር መናገር የምፈልገው እኛ እንኳን እንደዚህ አይነት ብር ተሸልሞ ይቅር እና አንድ ሽፎንም ሰርተን ወይም ደግሞ ስጦታ ስንሰጥ ቪዲዮ ስሉልን ምናምን ምናምን እንላለን። ምክንያቱም ዱባይ ስለሆነ፣ ስለዚህ በየቦታው ኢትዎች ደሊቨሪ የሚደርሳቸው ልጆች ዕጣቸው መድረሱን ቪዲዮ ቢሰሩ የበለጠ በጣም ጥሩ ነገር ነው። ለሰውም ትክክለኛ እንትን እንዳለው ይታወቃል። ለኢትዮችን ደልበሪ በቃ ጥሩ ነገር ነው፣ ለእኛም ጥሩ ነው። ይህን ብታደርጉ የተሻለ ነው። ከእናንተ ቤት አሁን ሁለት እጣ ወጥቶ ሰርተናል። እንደደረሳቸው ሰርተናል። እንደተቀበሉ ምናልባት ሰርቶ ይሆናል። አሁን ስለሌለው ነው ሰርቶ ይሆናል። እንደደረሳቸው ግን እንደሰራን እርግጠኛ ነኝ፣ ምናልባት ካልሆነ በስተቀር። ሌላው ደግሞ ምንድነው ሲሰጣቸው እዚህ ላይ ሀሳብ መስጠት የምችለው ለምሳሌ የእኔ ቤት ሁለት ልጆች ሲደርሳቸው ሲሰጣቸው ከእኔ ቤት ሄዶ ራሱ ቪዲዮ መስራት የሚችል ከሆነ ምክንያቱም አብዛኞቹ የኛ ከስተምሮች የምናውቃቸው ናቸው ቢዚ ናቸው በራሳቸው እና እንደዚህ ቪዲዮ ሰርታችሁ ስጡን ስንላቸው ላያስተናግድ እንችላል፣ በአጭር ቋንቋ። ስለዚህ ሲሰጣቸው ባለ ጊዜ ውስጥ እኛን ኢንቫይት ብታደርጉንና እኛም ሄደን የራሳቸውን ዶኩመንት ብንወስድ ሊፈቀድልን በአይነኝ በዚህ ጉዳይ እሺ፣ ጥሩ ሀሳብ ነው ግን አንድ ክታሳት ወደ ልንገረ እኛ ስንሰጣቸው ከማን ይጠለብ ሲ ይህንን ወደብ ከማን ይጠለብ ሲ ብለን ስንጠይቃት ከሰመረ ከሆነ የሰመረ ከሰመረ ጠልቤ ነው ትላለች። ያንን ቪዲዮ እኮ እናንተ ወስዳችሁ የራሳችሁን ሚዲያ ላይ መልጠት ይቻላል። እያሁን እኛ በምንሰጥበት ሰዓት ሰደሊ ሊሆን ይችላል። ሰመረ ልንሰጥ ነው፣ ላይክ እኛ ነው የሚሰጠው ቋረ ዘን እዛ ጋር እንጠይቃለን። ከማን ጠልበሽ ነው የደረሰች ስንል ከእንትና ትላለች። ያችን ቪዲዮ መውሰድ ይቻላል።

አዱ ዲዛን ካለ አበባ ስለታላስ፣ እንዴት አመሻችሁ፣ ሰላም ናችሁ ወይ? እሺ፣ ያው እንግዲህ ምን ያክል ደቂቃ ነው ማውራት የሚቻለው? ዘርዘር አድርጌ ማስረዳት ስለነበር ይሄ ፈልከው። እሺ፣ አደራ መሲም ማንኛችሁም እንዳታቋርጡኝ በመጀመሪያ ደረጃ ለተፈጠረው ነገር ይቅርታ ጠይቃለሁ፣ ለተፈጠረው ነገር ማለት ነው። ምክንያቱም ይህን ጉዳይ በዋናነት እኔን ይመለከተኛል ማለት ነው። የሚመለከተኝ ምንድን ነው ለእኔ ወልዴ ወንድሜም የሚተባበረኝም ወይም ደግሞ ላመሰግነው የሚገባ ሰው ነው። ነገር ግን በእኔ በኩል ያለውን ነገር ክሪር የሆነ ነገር ማስቀመጥ ስላለብኝ እዚህ ለምሳሌ አመስግነው የወረዱ ውሸታሞችን አይቻለሁ፣ በመጀመሪያ ደረጃ ማለት ነው። አመስግነው የወረዱ ውሸታሞችን አይቻለሁ፣ በመጀመሪያ ደረጃ። ምክንያቱም አንዳንድ ችግሮች አሉ። እነዛን ችግሮች ሚዲያ ላይ ሳይሆን ወልዴን አግኝተን ለማናገር ዛሬ ማታ ተቀጣጥረን ነበር፣ በመጀመሪያ ደረጃ ማለት ነው። ምክንያቱም ዋሽቼ እንደዚህ ነበር ከጀርባ ማለትን አልፈልግም እንደገና ደግሞ እውነታውን መደበቅም ስለማልፈልግ ማለት ነው። ምንድን ነው ችግሩ? ሌላ ምንም ችግር ኖሮ አይደለም። ለምሳሌ እኔ የገንዘብ ችግር አለብ። የገንዘብ ችግር ለምሳሌ ዛሬ ያገኘሁትን ለነገ፣ ነገ ያገኘሁትን ለዛ እያደረኩ እያገላበትኩኝ መኖር እንጂ በድርጅቴ ባጀት ኖሮ ይህን ለዚህ ቀን ይህን ለዚህ ቀን ብዬ እየሰራው አደለሁም ያለት በተለይ በዚህ ሁለት ዓመት በተፈጠሩት አንዳንድ ችግሮች ምክንያቶች በጣም ችግር ላይ ነው የነበርኩት። በጣም ችግር ላይ ሜይ ቢ ከአሁን በፊት ስናገር ለልጆች እንኳን ወተት መግዣ ጭምር ማጣበት ጊዜ አለ ብዬ የተናገርኩበት ልትረሱ ታላችሁ። ብዬ አሁንም ልጅነቴን እየዋሸው እየዋሹ አደለም በትክክል ነው እና ከወንዴ ጋር ስራ ከጀመርኩበት ጊዜ ጀምሮ በጣም ጥሩ እንቅስቃሴዎች የባለፈው ጫጫታ ከተፈጠረ በኋላ ጥሩ እንቅስቃሴዎች አሉ። ነገር ግን በጊዜው ብር ላይ መቀበል አንችልም። ለምሳሌ እኔ ከዛ በፊት ከምሰራቸው ደሊቨሪ ጋር ግዴታና ግዴታ በሰባ ሁለት ሰዓት ገንዘብ ይጭ ላይ ይደርሳል። ያን ለምፈልገው አንዱን ለአንዱ አንዱን ለአንዱ አደርጋለሁ። ከዛም ሌላ ደሊቨሪ ምንድን ነው ቅድሚያ ከፍየው ገንዘብ ሰጥቶ እቃሚ ውስጥ ደሊቨሪ አለ። እንደዚህ አይነት ነገሮችን እየሰራው ቆየው። ከኢትዮ ደሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ፣ እሰራለሁ ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ። ነገር ግን ገንዘብ እንደሌሎቹ ላገኛልቻልኩ ላገኛል ቻልኳል አስር ቀን አስራ ሁለት ቀን አስራ ሰባት ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው። ይህን ሄኖክንም እዛው የሚሰሩትንም ለማናገር ሞክሬያለሁኝም ብዙ ነገርም ትብብር አድርገውልኛል። ነገር ግን ምንድን ነው አውቶ ማት ማን ነው የሚሰራው ስራ ማንዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጥ። በዛ ምክንያት ደግሞ ከድርጅቴ ወደ ሰላሳ ምናምን ሰራተኛ እኔ ከስር ከስር ያለችውን እያገላበጥኩ ነው ለመነሳትና ለመስራት እየሞከሩ ያሉት። ሁሌም ሄኖክን አስቸግራለሁ። ሁሌም አካውንቲንጓን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ ወይወተት በቃ የተለያዩ ችግሮችን በየጊዜው አወራለ። በዛ በጣም ተሸማቀኩ እና ምንድን ነው ከዛ መጨረሻ ላይ አዲስ ዓመት አካባቢ በጣም ላሳጥረው፣ ነገሮቹ እንዳይንዛዙብኝ ነገሮቹን አዲስ ዓመት አካባቢ ሹፉን ፕሪንት አስደረገ። ሹፉን ፕሪንት አስደርገን የምናስገባበት አጣን። ሳንቲም ግን የአዊቴዎቹ ደሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሳብ እንዲሰራልን ጠይቀናል። ምስል ደውለን ብድር ጭምር እስከመጠየቅ ደረጃ ደረስ ነው ማለት ነው። ሂሳቡን ቼክ ማድረግ ትችላለ፣ ጥሩ እንንቀሳቀሳለን፣ ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት እያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ በአንተ ግን ብሩን ቀድመ ብሰጠን እቃውን አውተን ብንሸጥ የሚል ጥያቄ ሁሉ አቅኖናል። ምክንያቱም እኔ ስለፈራው ባለቤት የደውላ በቃ እሱንም ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካኝነት ከብዙ ሰዎች ጋር ስለመጋጭም እያጋጨም ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች። እኛም ተጨናነቅ ነው ሜቢ ደሊቨሪ በነበረን ቀሪ ለቀረጥ